ደስ የሚለው ነገር ደግሞ ይሄ አብሮት የሚሰራው የናስር አይን እሱ መረጃ ሄዶ የሚያመጣው ልጅ መጋለጡ አያችሁ። እሱ በወጣበት እንትን ጭራሽ አክስቱም ከዚህ ወንጀል ተሳታፊ ሁና ተገኘች። እና በጣም እኔ እንጃ እውነት አንዳንድ ሰው ህሌናውን ሽጦ እየበላ ሰው ነው። ምንም እኳና እንደው ስገው አይበልጥም ሰው ከዘመዱ ብርን አስበልጦ ህሊና የሚባል ነገር የላቸውም ወይ ገንዘብ ገንዘብ ገንዘብ የሚሉ ሰዎች መጨረሻቸው ምን እንደሚሆን አላውቅም የእውነት መጨረሻቸው ሲሆን ነው መቼም የሰውን ህይወት እያበላሹ የሰውን እንትን እንትን እያሉ እነሱ ግን በሰው ህይወት እየቀለዱ ገንዘብ ተሰጠኝ ደግሞ አታፍርም እኮ ስታወራ አክስቱ ገንዘብ ትሰጠኝ ገንዘብ እንደዚህ እኔ ደግሞ ያለውበት እንትኔን ታውቃለህ፣ ጉድለቴን እኔ አስተማሪ ነኝ። ሰው በዛ በችግሬ ለመሙላት ብዬ ብር አታለላኝ ትላለች። ደግሞ አፏን ሞልታ ታወራለች። ምንም እንኳን እፍረት የሌላት የገዛ ወንድሟ የገዛ ስጋዋን አሳልፋ ለአውሬ ለአውሬ አውሬ እኮ ነው መስፍን። ከአውሬ አውሬስ የተላመዳችው አውሬ እውነት ምንም አይጎዳችሁ የተላመዳችሁት ተአውሬ እናንተን አይጎዳ ይሄ እኮ ምንም አይነት ሰብአዊነት ምንም የሰው ፍጡር እንደው ምን ብላችሁ ትገልጡታላችሁ መስፍንን? እጁ ርዝመቱ እንዴት ሊያገኛት ቻለ አክስቱን አረ ይሄ ሰውዬ አረ ይሄ ሰውዬ እንደው በምን ቀን የመጣው በስመ አብ አንፈስ ቅዱስ ጌታ ሆይ ሲቀጥል ደግሞ ቤት ውስጥ ጥላት ካላችሁ በጣም ከባድ ነው። የውጭ ጥላትንስ በምንም በምንም እንትን ትሉታላችሁ፣ ግን ቤት ውስጥ አብሯችሁ የሚሰራ ሰው ዘመድ የምትሉት ሰው ውስጥ ለውስጥ እንደ እባብ እንደ እስስት እንትን እያለባችሁ የስራችሁን እንቅፋት እየሆነባችሁ እንዴት ነው ይህ? እነዚህ ሰዎች አሁን ነገ ያገኙትና ነገ እንደዚህ ያሉ እነሱ ደግሞ ከስር ከስር መረጃ እያቀበሉ ከሰው ህይወት ይልቅ ገንዘብን አስበልጠ አክስት የተባለችው ጉድ ምንም እንኳን እፍረት የሌላት ሴትዮ ናት። ደሞ ምንም አታፍር። ምንም ገንዘብ ሰጠኝ ትላለች። እንዴ ገንዘብ ሰጠኝ ተታለልኩ። ትናንት ላይ በአብሮ በሚሰራው ልጅ እሱም ገንዘብ ሰጠኝ እንደዚህ አልኩኝ። አሁን ደግሞ እሱ ደግሞ ምንድነው የሚለው የገዛ አክስትናት ወደዚህ ስራ እንድገባ ያደረገችኝ ያንተን ፎቶና የድሮን የድሮንትንኩን ስታሳየኝ ስታሳይ እኔም ብር ነው አታለለኝ ይላል። አክስቱም ስትጠየቅ ደግሞ እሷም ብር ነው አታለለኝ ትላለች። በመጀመሪያ መስፍን እንዴት አክስቱን ሊያገኛት ቻለ? እንዴት ሊያውቅ ቻለ? ይሄ ሰውዬ ምን አይነት መርዝ ሰው ነው? በእናታቸው ይሄ ሰው ነው። ብስመ መንፈስ ቅዱስ ከምን አይነት ሰይጣን ሰው ነው እንደው ያጋጠመው። በእናታችሁ በጣም ያሳዝናል። በጣም በጣም እውነት ልውል በጣም ያሳዝን ዘላለምም ልውልም ዘላለምም፣ እንዳልኳችሁ ባለፈው እንደዛ አድርገውት፣ ቤት ውስጥ ያለ ጠላት በምንም ልትቆጣጠሩት አትችሉም። በውጭ መቼም ተጠንቅቃችሁ ከፈጣሪ ጋር እንትን እንትንትላላችሁ ግን፣ ቤት ውስጥ ያለ ነገር ከባድ ነው። በጣም አስቸጋሪ ነው። አፎን ሞልታ እራሱ ስታወራ እንኳን ምንም ነገር እፍረት የሚባል ነገር የላት ምንም አታፍርም። ምንም አይነት ጸጸት አይሰማትም። እግዚአብሔር ተጋለጭ ሲላት ይሄንን ልጅ ትናንት እለት ከፊት ለፊት አምጥቶ የመስፍን ተላላኪ እንደሆነ ማወቃቸው። አያችሁ፣ አንድ ሰው እነሱ ያ ልጅ መልእክት እያስተላለፍክ መረጃ እያቀበልክ እኛን አሳልፈ ሸጥነ ብሎ ትናንት ዕለት ይዘውት የነበረው ልጅ እንግዲህ ብዙ ጉድ እያወጣ ነው። ተመልከቱ፣ ገና ብዙ ጉድ ይወጣል። ዝም ብላችሁ ይሄ የመስፍን ጉድ ናቲ ከሚገኝ ድረስ እግዚአብሔር እንደ ወይኔ ላይችል አይሰጥም፣ ላይችል አይሰጥም። የአረመኔ ጥግ፣ የጨካኝ ጨካኝ ሰባውነት የሌላቸው ጉድለት፣ ብቻ የራሳቸውን አኗኗር የራሳቸውን እንትን ብቻ የሚያዩ ሰው እየተሰቃየ የሰው ልጅ እንትን እያለ እያዩ እነሱ ምንም ነገር ሳይመስላቸው ገንዘብን አስፈልጠው ያማረ ቤት ያማረ ልብስ የፈለጉት ምግብ በልተው በሰው ንብረት እኮ ነው ወገን። ሰው በሰው ንብረት ናቲና ማህሌት ምንም በማያውቁት። ከናቲና ከማህሌት ጀርባ ራሱ ልክ እንደ ማህሌት እና እንደ ናቲ ስንቶች ይሆናሉ እንደዚህ ንብረታቸውን ይዞባቸው እያንገላታቸው ያለ። ሰው ልጅ በአንድ ልብስ ብቻ ከላዩ ላይ እንትን እስከሚወራው ድረስ እንግዲህ የመስፍን ስራ ይሄ ነው። ሰውየው ገንዘብ ገንዘብ ገንዘብ መጨረሻው እኔ አላቅም። እውነት ምን አይነት ምን አይነት ህሊና እንደዋለው አላቅም። አቤት አቤት አቤት አቤት ልቦና ይስጠን። አረ ጉዳለም ማን እንደማንሰማው ጉድ የለም፣ የማንሰማው ጉድ የለም ዘንድሮ ነው። ይቺ የአክስቱ እንትን ድርቀቷ ድርቀት ሌላው ደግሞ አብሮ የሚሰራው ከአክስቷ ጋር እሱ ሽንፈቱን እኳን ማመን አልቻለም። አሁንም ከማን መስፍን ይላል ደረቱን ሞቶ ልክ ጥሩ ነገር እንደሰራ ይመስል አሁን እነዚህ ምን ማድረግ ነው ያለብን? ወገን እንደው ሰው ሰው ዘመዱን ሰው ስጋውን አንቀሻ ትጠይ ከወንድሞ ይልቅ ብርን አስበልጣ አሳልፈ እየሰጠች ደግሞ ሞልታ፣ ወንድሜ ቅርበለኝ፣ ወንድሜ እንደዚህ ሁኝ ነው ብር አሳስቶኝ ነው። አረ እባክሽ ብር አሳስቶሽ ነው። ችግሬ ነው። ችግር ችግር ችግር ትላለች። ችግር የለመደችው ነው። ምን አሁን መስፍንን ስላገኘች ነው መስፍን ሰርቶ በላቡ ያመጣው ብር መሰላት እንዴ? መስፍን ምስኪኖቹን እያስለቀሰ በገዛ ንብረታቸው እነሱ በባዶ እግራቸው እየሄዱ ከሽንት ቤት ጋር አስሮ የሰው ልጅ ሰብአውነት ምንም ነገር ሳይሰማው! በአረመኔነት በተሞላው ጨካኝ እንደዚህ የሚያንገላታ ሰው መስፍን መስፍን መስፍን መስፍን ይላሉ። ምንም ነገር በቃ ምንም ሲሆን የመስፍን እጅ ነው ምንም እዛም ስትሄዱ መስፍን የማይገባበት ቤት የለም። ሲጀምር ሰውዬው እንዴት እንዴት እንደሚያገኛቸው ራሱ እኔ ግራ ግብት ነው የሚለኝ። እውነት እንዴት ሊያገኛቸው እንደሚችል አላቅም። የዘላለም ቤተሰብ ይሁኑ የልዑል ማኖ የናስር አይን ቤተሰብ ይሁኑ፣ እንዴት እሱ እንዴት ሊያውቅ እንደሚችል እኔ የራሱ ግራ ግብት ብሎኛል። የሆነ እንግዲህ ሰውየው እንደ እባብ በውስጥ ውስጥ ነው የሚሄደው። እንደ ሰውማ ቆሞ የሚሄድ ቢሆን እኮ እስከ ዛሬ ድረስ የመስፍን ተላላኪዎች ስንት ሰው ተያዘ፣ ስንት ሰው እሱ እንደ እባብ ይሁን አላይ ድል ስር ለስር የሚሄድ ምንም ነገር የማይታይ፣ እንደዛ ነው የሚሄደው፣ በመሬት ስር ገና ደግሞ እንደዚህም እያደረገ የእጁ ርዝመት ከየት ከየት እንደሚያገኛቸው እንዴት አድርጎስ እንደሚያሳምናቸው በጣም ነው የሚያሳፍረው። በጣም በጣም ወይ እኔ ጌታ ሆይ እግዚአብሔር የልቦናቸውን ግን ስለሚያይ አትጎዱ፣ አትሰቃዩ ሲላቸው ለዘላለም ለልውል እንዲሁም ከጎናቸው ላሉ ሰዎች በሙሉ እግዚአብሔር እንደዚህ ነው ለሚወደው ሰው በጊዜው በጊዜው በቃ እንደዚህ አትድከሙ ሲል ሳታስቢ እንትንት ያለሽ እና ከባድ ነው በጣም ልቦና ለሌላቸው እግዚአብሔር ልቦ- ልብ ይስጣችሁ ልብ ይስጣችሁ። እኔ ሌላ ምንም ነገር አይደለም። የሆነ አረመኔ ጨካኝ፣ ሰብአዊነት የማይሰማችሁ የሰው ልጅ እያሰቃየ እያየ ብርን አስበልጣችሁ ብር ነው አታለለኝ፣ እንደዚህ ሆንኩ፣ እንደዚህ ለምትሉ ሰዎች እግዚአብሔር ልቦና ይስጣችሁ። እኔ ሌላ ምንም ቃል ራሱ የለኝ እውነት ሁሉም ሰው የዘራው ነው የሚያጭደው። የስራ የስራችሁ ታገኛላችሁ። ይኸው መጨረሻችሁ ውርዴት ነው። ገንዘብ ብላችሁ ገብታችሁ፣ መጨረሻችሁ ግን እናንተ ሲሆን ነው። እነዚህ ሰዎች አሁን ዝም ይባላሉ። ፍርድ ፍርድ ፍርድ ይስጣቸው እግዚአብሔር ፍርድ ይስጣቸው። የእውነት በተለይ አክስት የተባለችው ጉድ የገዛ ስጋዋን አሳልፋ ለብር ብላ የምትሸጥ እኔ ሌላ ምንም ማለት አልፈልግም። የሆነት ልቦና አይስጣችሁ ወንዶ እግዚአብሔር ማስተዋሉን ይስጣችሁ። በስማ አንፈስ ቅዱስ እንዴት ነው የተጨካከን ነው? ግን በሲ ይህን ያክል ይሄን ያክል ተጨካክነናል። አረመኔ ጨካኝ፣ ረ በስማ ማን እንዴት ለማን ይነገራል? ለማን ለማን ትነግሮታላችሁ? እንደዚህ አይነት ጉድ የሰው ጉድ ሲወጣባችሁ ምን ብላችሁ ታወራላችሁ? ለማንኛውም ልቦና ይስጣቸው። እኔ ምንም ማለት አልችልም። ለማንኛውም የዛሬው ቪዲዮ የሚመስል ነበረ። ጋይዝ፣ ከተመቻችሁ ላይክ እና ሼር እያደረጋችሁ አብረታቱን ስገቡ። ሁላችሁም በላይክ ጀምሩ ቪዲዮን እስካሁን አብራችሁ ለቆያችሁት ከልብ ነው ማመሰግነው። ቸር ሰላም ወሬ ያሰማን እያልን፣ ሰላማችሁ ብዝት ትርፍ ይበል። እወዳችኋለሁ። ሰላማችሁ ብዝት ይበል። ባላችሁበት ባይ ባይ